አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን ዛሬ እንደምታዩት እንግዲህ ይሄንን የመሰለ ብስኩት አሰራር ይዤላችሁ መጥቻለሁኝ ማለት ነው። ያው ብዙ አይነት ስም አለው በነገራችን ላይ ጮርናቄም ይባላል፣ ቆቀርም ይባላል፣ ብስኩትም ይባላል፣ ቦምቦሊ ነው የሚባላል እና በጣም ብዙ ነው ስሙ እንግዲህ እስኪ በእናንተ ሀገር ምን እንደሚባል ኮሜንት ላይ አስቀምጡልኝ። እስኪ እንደኔ እንደምትወዱ እኔ በተለይ ልጆችም በጣም ነው የሚወዱት እና በሻይ ለጧት ቁርስ በተለይ በጣም አሪፍ ነው። እኔ ለልጆቼ በጣም ነው የምሰራው። በጣም ነው የምወደው እኔ ራሴ እና እንደዚህ ቅንብር ያለ የሆነ በቃ ስት ነኩት ራሱ የሆነ ደረቅ ነገር ፍርክስ ፍርክስ የሚል ቆይቶ ራሱ የማይለዝ ቆንጆ የሆነ ጮርናቄ ወይም ብስኩት አሰራር ነው ይዤላችሁ የመጣሁት ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻው ተከታተሉት። አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ይቀበላሉ ላችኋለሁ ውዶቼ። እንግዲህ በኢትዮጵያ ኩሽና ነው ያው፣ በመዳም ኩሽና አይደለም። ይህን እንዳትረሱ። በኢትዮጵያ ኑሮ ነውላችኋለሁ። ሁሉም ነገር እንደፈለጋችሁ ነው። እንግዲህ ወደ አሰራሩ ልሰዳችሁና እዚህ ጋር የሚያስፈልገን ነገር ውሃ፣ ሞቅ ያለ ለብ ያለ ቢሆን ተመራጭ ነው። ከዛ እርሾ አንድ የሾርባ ማንኪያ እርሾ አለ፣ አንድ የሾርባ ማንኪያ ስኳር አለ፣ ጨው አለ፣ ዱቄት ሁለት ኩባያ ሁለት ብርጭቆ ማለት ነው። ከዛ ባዶ ሳህን ታዘጋጀላችሁ በነገራችን ላይ እንትን ይገባበት ነበረ። ምንድን ነው ስሙ? ጥቁር አዝሙድ ማለት ነው። ግን ያው ልጆቼ ወላሂ ጥቁር አዝሙድ ካለው ማለት ነው። አንዳንዷን ነው የሚለቅሙት፣ አይወዱም እና ለዛ አላስገባም፣ ለነሱ ስል ማለት ነው። እኔ ግን ወድ ነበረ። ያው ከልጆቼ በላይ የለብኝም ምላችኋለሁ። እዚህ ጋር ያው ባዶ ሳህን ላይ ስኳሩን እና እርሾውን አስገባው። ከዛ ለብ ያለው ውሃ አስገባው። በደንብ እንመታዋለን፣ እንበጠብጠዋለን ማለት ነው። በእንትንም መጠቀም ትችላላችሁ። በብርጭቆ በጎን እንትን ብላችሁ እንደዚህ መታችሁ እዛው ላይ ከድናችሁ ማስቀመጥም ትችላላችሁ። እንደዚህ በሳህንም መጠቀም ትችላላችሁ። እኔ በሳህን አድርጌዋለሁ። ለምን እዛው ላይ ጨማምሬ ስለማሸው ማለት ነው። ከዛን እንደዚህ ከመታችሁት በኋላ ለተወሰነ ቢያንስ ለአስር ደቂቃ ከድናችሁ ታስቀምጡታላችሁ። ኩፍ ይላል ማለት ነው። እኔ አሁን እዚህ ጋር ከድኛ አስቀምጠዋለሁኝ ከዛን አስር ደቂቃ ከቆየ በኋላ ከፍተዋለሁኝ እንደምታዩት ኩፍ ብሏል ማለት ነው። ከዛ ዱቄቱ ላይ ነው ጫውን የምጨምረው። ለምን ካሜራውን ይገለዋል፣ ካሜራው ላይ ካስገባሁት እርሾ ላይ ማለት ነው እዚህ ታዋህዱታላችሁ፣ ከዱቄቱ ላይ ከዛ ያዋሃደችሁትን ጫው ያለበትን ዱቄት ከእርሾ ላይ ትጨምሩታላችሁ። እርሾን ትንሽ እንደ አዲስ ነቃ ብታደርጉት ጥሩ ነው። ኩፍ ካለ በጣም አሪፍ ነው የሚሆነው እና እዚህ ጋ ዱቄቴን ሁለት ብርጭቆ ነው ያቸዋለሁ። ሁለት ብርጭቆ ከዛ በላይ ማድረግ ትችላላችሁ። መጠኑም ብቻ እናንተ ብትመጥኑት ጥሩ ነው። ከዛ ዱቄቴን ካስገባሁኝ በኋላ እንደዚህ አሸዋለሁኝ ማለት ነው። ግን በጎን ተጠቅማችሁ ከሆነ በብርጭቆ እንዳልኳችሁ ካሜራውን እርሾውን በጎን ከሆነ ኩፍ ያደረጋችሁት ዱቄቱን ና ጨው የተቀላቀለበት ዱቄት ላይ እዛ ላይ ከአንተናችሁን በብርጭቆ ያዘጋጃችሁትን ኩፍ ያለውን እርሾ እዚህ ላይ ትጨምሩበታላችሁ ማለት ነው። ከዛ በደንብ ማሸት ነው በደረቁ በጣም መላላት የለበትም። በጣም ደግሞ ድርቅ ብሎ እንዳይዳመጥ መሆን የለበትም። ልክ እንደዚህ ስትነኩት እንደዚህ ላላ ብሎ በደንብ ሳይደርቅ መሆን አለበት። ለምን ያን የደረቀው ከሆነ ስትዳምጡት እየተመለሰ ነው የሚሄደው። እናም ከድነዋለሁኝ ማለት ነው። እስከሚቦካ እንግዲህ ጠብቃለሁ። ከዛም ከቦካልኝ በኋላ አዘጋጃለሁኝ የምዳምጥበትን ያው የኢትዮጵያ ኩሽና ነው ብያችዋለሁ። በተገኘው ነገር ነው፣ እና ምዳምጥበት ትሪ ነው። ከዛ እንደዚህ ሆኖ ቦክቶልኛል። ሊጡም ዱቄት ነው የሚጠቀመው፣ ዱቄት መሰንስበት አለሁኝ። ከዛ ለሁለት ቆርጬ ነው ያደረግኩት ግማሹን ዳምጬ ጭርሺ። ያው ቪዲዮ እንዳይረዝም ታውቃላችሁ፣ የተወሰነ የተወሰነውን ፓርት ነው ማሳያችሁ። እንደዚህ አድርጌ እዳምጠዋለሁኝ፣ በዱቄት መሆን አለበት ለምን ይከፍትላችኋል። በጣም አሪፍ ነው የሚሆነው። በዘይት ባይሆን ጥሩ ነው እና እንደዚህ ሳሳ አድርጋችሁ ብትዳምጡትም በጣም አሪፍ ነው። ዱቄት እያደረግኩኝ በደንብ ዳምጠዋለኝ ማለት ነው። ያው እንግዲህ እንዳልኳችሁ መዳመጫ የመዳም እንትን የለም ጠረጴዛ እኛ ጋር በነገራችን ላይ ይሄ አሁን እንጨቱን የምዳምጥበትን የዚህ የእንጨቱ ከታች የሚነጠፈው አለ፣ ግን ቶሎ ቶሎ ይሰበራል። ምትቀረው ማናት እንጨቷ ናት ማለት ነው እና አዱች ከዳመጥኩት በደንብ ከዳመጥኩት በኋላ እጠቀልለዋለሁ በዚህ መልኩ። እንደዚህ እያደረጋችሁ በደንብ እንትን እያላችሁ ትጠቀልሉታላችሁ። ከዛ ከጠቀለልኩኝ በኋላ ይህንን በመሰለ ቢላዋ እንደዚህ ቆራርጠዋለሁኝ ማለት ነው። በትንንሹ ከፈለጋችሁም በትንንሹ መቆራረጥ ትችላላችሁ። ከዚህ ከፍ ካደረጋችሁትም ከፍ አድርጋችሁ ትላልቅ መስራት ከፈለጋችሁ እኔ ለልጆች ስለሆነ ያው በጣም ትላልቅ አይደለም፣ መጠነኛ ነው። እንደኔ አድርጋችሁ መቁረጥ ትችላላችሁ። እንደዚህ በመጠኑ በመጠኑ አድርጋችሁ ከቆረጣችሁት በኋላ ከዛም በኋላ በዚሁ በቢላዋው ቆረጥ ቆረጥ ብታደርጉት አሪፍ ነው። ወይም ደግሞ በምላጭ እንደዚሁ ቆረጥ ቆረጥ ብታደርጉት አሪፍ ነው። በጎኑም እንደዚሁ ከላይም በጣም አሪፍ ቅርጽ ነው የሚያመጣው። ይከፍታልም የሆነ ደረቄ ማለት ባህሪ ያለው በነገራችን ላይ እንደዚህ ቆራርጣችሁ ወይም አዘጋጅታችሁ ባታቆዩት በጣም አሪፍ ነው። ለምን እያስቀመጣችሁ ስትሄዱ እየነፋ ያው ካሜራ ስላሉ ታውቃላችሁ እየነፋ ነው የሚሄደው። ከነፋ ደግሞ ማለቴ በሊጡ እያለ ከነፋ በኋላ ዘይት ውስጥ ስታስገቡት በጣም ቅርጹ ራሱ የተበላሽ ነው የሚሆነው። እኔም ሞክሬ ስለማቅ ነው። እና እንደዚህ ያድርጋችሁ፣ ቶሎ እንደ አስተካከላችሁ እንደ ቆራረጣችሁ ምናምን ወዲያውኑ ዘይት ውስጥ መጨመር አለባችሁ። ዘይቱ ግን ያው በደንብ የጋለ እንዳይሆንባችሁ ተጠንቀቁ። አሁን ኔት ስጨምረው በጣም የጋለ ዘይት አይደለም፣ በመጠኑ ነው ብዙም የፈላ ከሆነ ስትጨምሩት እንዳለ የሆነ ልብልብ ነው የሚያደርግባችሁ። ውስጡ ሊጥ ይሆናል። ቀስ እያለ ነው መብሰል ያለበት። እሳቱ የሚበዛበት ከሆነ ደግሞ እየተለበለበ ስለሚሄድ አይበስልም። ቅምብር ማለት ደረቅ አይነት ነገር አይሆኑም ማለት ነው። እንደዛ እንዳይሆን ቀስ እያደረጋችሁ። ወላይ ካሜራውን አሳጥር የሆነው እንጂ ረጅም ጊዜ ነው የወሰደው። እንደዚህ ቀስ እያደረግኩ ነው ያበሰልኩት። ዘይቱን በጣም እሳት ሳልጨምርበት ማለት ነው። ያው በክሰል ነው፣ ግን ቀስ ለሰስ ያለ ክሰል አድርጌ ነው ያደረኩት ከስር እንደውም ካላችሁ እንትን ነገር ቆርቆሮ ነገር ከሰሉ እንትን ሳቱን እንትን እንዳይልባችሁ፣ ከዛ ታደርጋላችሁ። ያው ይሄ የኢትዮጵያ ኑሮ ነው። በነገራችን ላይ እዛ ሳውዲ ግን እሳቱን ቀነስ ማድረግ ትችላላችሁ፣ ስቶቡን ማለት ነው። እና እንደዚህ ቀስ አድርጌ አብስየው ድመት የምዝችጋለች በነገራችን ላይ፣ እነሱም ድመቶችም ይፈልጋሉ፣ በጣም ነው የሚወዱት እና አማ ለልጆች ብቻ አይደለም፣ ለድመቶችም ነው ምሰራው ላቸዋለ፣ ውዶች። እና ይሄንን ይመስላል፣ ያው ካውኑ ጀማምረውታል ልጅ። እንደዚህ ስካ ከዘይቱ ስከሚወጣ ነው የሚጣብቀው ቶሎ ለመብላት ማለት ነው። እና ይህንን ይመስላል ውዶች፣ በጣም አሪፍ ነው፣ ደረቅ ያለ ነው። በተለይ ምግብ እንትን ሲላችሁ እኔ ሲያብሰከስከኝ ነው የሚባለው። እንደዛ እምቢ ሲለኝ ምናምን ጧት ጧት በተለይ ቁርስ ላይ። ማታ ብትሰሩት ራሱ ምንም አይሆንም። ለጧት ቁርስ አሪፍ ነው የሚሆነው። ደረቅ ነው የሚለው እንጂ እንደዚህ ኩርሽን ኩርሽ የሚላል እንጂ እንትን አይልም። እንደዚህ ለዛዛ ምናምን አይሆንም። እና ይሄ ደግሞ አሰራሩ ነው የሚወስነው በጣም አሪፍ የሆነ አሰራር ነው። እንደዚህ አድርጋችሁ ሰርታችሁ ብሉ። መዳም ቤት ብትሆኑ ራሱ በቃ በሻይ በጣም አሪፍ ነው። በነገራችን ላይ እኔም እዚህ ጋር ሻይ አቅርብ ያለሁኝ እና በሻይ በጣም አሪፍ ነው። ያው መቸም እኛ ሀበሾች ለሆዳችን አልታደል ነው የሚባለው ለሆዳችን ስለማንሰራ ነው እንጂ አረቦች ቤት። አሁን ለራሳችን ቁርስ ነገር እንደዚህ የተወሰኖች ትንሽ ሶስት ሀባ አራት ሀባ ጠበስ አድርገን ብንበላ ጥሩ ነው ሲያምረን ማለት ነው ውዶችዬ። ብዙ ብዙ ቤት ሰዎቻችሁ እንድትሰሩ ይፈልጋሉ አይደለም? ሰርታችሁ እንድትበሉ ምናምን። የዛኔ የፈልጋችሁትን ነገር ደስ ያላችሁን ያማራችሁን ነገር ሰርታችሁ ትበሉ፣ በጣም ጥሩ ነው ብዬ ነው የማስበው። እንደኔ ደስ የሚለኝ ነገር ነው፣ ስለምወደው ነው ያካፈልኳችሁ። ያው ይሄ እንደምታውቁት በኢትዮጵያ ኩሽና ነው። ከዚህ በበለጠ ደግሞ በመዳም ኩሽና እናንተ ጸዳ ጠራ አርጋችሁ እንደምትሰሩት ተስፋ አድርጋለሁኝ። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው እንብላ ይሄ ብስኩቱንም እንብላ ብያችኋለሁኝ። እና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።